ወንድ ቤተሰቦች የተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ ዘና ፈታ እንድትሉ ፈልጌ ነው ማለት ነው። ምክንያቱም ሰሞኑ በጣም እየተጨናናቃቸው ነው ማለት ነው። እንግዲህ አብርሽና ሩታው ማለት ቪዲዮ ከተዘጋ በኋላ ከካሜራ ጀርባ ማለት ነው ምን እንደሚሉ ታውቂያለህ? አብርሽ በመጨመር አዳለች ነው ማማዬ፣ ግን ምን ሆነች ነው? ቪዲዮ ላይ አታልቅሽ ያላልኩሽም ነበር ይላታል። ሩታ ደግሞ አባቴ እኔ እኮ ያው ማለቅ ሰው እኮ ወድጄ እኮ አይደለም ታቃለህ፣ አባቴ ተረዳኝ እንጂ እኔ እኮ ድራማ አንዳንዴ እኮ እውነት እየመሰለኝ ነው ትለዋለች። አብረሽ ደግሞ እንዴ፣ ማማዬ አንቺ ደግሞ ችግር አለብሽ። እኔ እኮ አንቺን ማለት ከሁሉም በላይ እንደመወደሽ እንደማፈቅረሽ ታውቂያለሽ። ምን ሆነሽ ነው ማማዬ? ምን ነክቶሽ ነው ይህንን ነገር መታሰቢው? ይላታል። ከዛም ደግሞ አባዬ፣ እኔ አውቃለው እረዳሃለው፣ ሁሉም ነገር ነገ፣ ግን ሳላስበው እኮ ነው ትለዋለች ማማዬ እኔ እኮ አንቺን ከምንም በላይ እንደማስብሽ እንደማምነሽ ጀግናም እንደሆንሽ አውቃለሁ። ነገር ግን አንዳንዴ አታልቅሺ እሺ ማማዬ ይላታል። ከዛ ምሮታዬ ደግሞ አባዬ እኔም አላለቅስም ግን አባዬ የሰራ ነው ቪዲዮ በጣም ተመቸህ? እንዴት ነው አሪፍ አርጌ ተወንኩት ወይ ትለዋለች። ከዛ ደግሞ አብረሽ ማማዬ አንቺ እኮ ጀግና ነሽ፣ አንበሳ ነሽ፣ ነብር ነሽ። ታቂበታለሽ ሁሉም ነገር መስራት እና ከሴት ሁሉ መርጬ ያገባሽ እኮ በዚህ በጀግንነትሽ በማስታወልሽ ነው፣ እሺ ማማዬ ይላታል። እሺ አባዬ፣ ምንም ችግር የለውም። አንተ ከተመቻ አንተ ብታ ይመች አንተ ደስተኛ ሆንልኝ ትለዋለች። እዛ ብርሽ ደግሞ ማማዬ፣ በነገራችን ላይ አንቺ እንደምትሰደብ አውቃለሁ እኔ መሰደቤን አውቃለሁ፣ ግን ምን አለ መሰለሽ ማማዬ ይላታል እኔም አንቺም ለብቻችን መምላት አንወድም። ምን አለ እንኳን በእኛ ስም ሌሎችን ቢለወጡ ሌሎችን ቢያድጉ ይላታል። አባዬ እንደዚህ ነገር እኮ እኔም በጣም ደስ ይለኛል፣ ግን በህይወታችን ችግር የሚፈጠር ይመስለኛል ትለዋለች ማማዬ። ምን ችግር አለ? ምንም ችግር አይፈጠርም። ዋናም እኮ የኔን አይንች መተማመን ነው ይባላሉ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድ ቤተሰቦች ሰላም ሰላም ብያለሁ ብያላችሁ። በሰላማችሁ ብዙ ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ይህንን ጨዋታ አለምን መሰላችሁ ያመጣሁላችሁ። ብዙዎቻችሁ በጣም ተጨናንቃችኋል። በጣም ነው ወይኔ፣ በተለይ እኔ አልቃሻ ነኝ። እናንተ እንደዚህ የምታለቅሱ እህቶቼ ደግሞ እራሳችሁ ጠብቁ እና አብርሽና ሩታ ምንም ነገር እንደማይላኳቸው በድጋሚ ተናግር ያለው። ሲቀጥል አንድ ነገር የጻፈው ነገር በቃ ያመጣው ነገር አልሀምድላ ብሎ መቀበል እኮ ነው ግዴታ። እዚህ ጋር እኛ አብርሽና ሩታ ወደናን ሙጥጭ ማለት የለብንም እንዴ። እማ አብርሽን እንጃ፣ በዚህ ልክ ሩታን ይጎዳታል ብዬ በምንም አይነት አልጠራጠረውም። ጥርጣሬ የለም። ግን ሆኖም አብርሽና ሩታ ከተለያዩ ማለት እውነት ትክክለኛ ነገር ሆኖ ይሄንን ነገር በሁለታቸው ህይወት ከተፈጠረ፣ እናንተ ትዳር ያምራችኋል። እኔ እንደኔ እንደኔ ትዳር አያመኝም፣ ወንድንም አላምንም። አይደለም አፈቅርሻለሁ ወድሻለሁ ቢለኝ ማለት ነው። ወንድ ልጅ አይኑ ሞልቶ ካየኝ ማለት ለእኔ ጠላቴ ነው ማለት ነው። ምክንያቱም የአብርሽና የሩታ ህይወት እንደምታውቁት ነው። በጣም የሚያሳዝን ነው። በተለይ ደግሞ በሩታ ላይ አብርሽ እንደዚህ ነገር ካረገ በቃ እርግዛ፣ ከልጇ በሆዷ የእሱ ልጅ ይዛ ተንገላታ፣ እንደዚህ ሆና ለእሱ ብዙ መስታወት ከፍላ ከቤተሰቧ ሳትሆን ከትምህርቷ ሳትሆን ከእሱ ጋር ሳትሆን ቀርታ በቃ መጨረሻቸው ተለያይተው ከሆነ በእሳቱ መፍረድ እንችላለን። እዚህ ጋ አሁን ምንም የምንፈርደው ነገር የለም። የገባው ድራማ ነው ስራ ነው ይስሩ ይቀጥሉበት ይላል። ይህ ደግሞ እኔ ድራማ ነው ይስሩ ይቀጥሉበት የሚባል ነገር ልቤን እንዴት እንደሚያውቁ ስለ ሊነግራቸው አልችልም። ልቤ በጣም ነው ያቆስለኝ፣ ልቤን ያደማኛል። መሆንም የለበትም እስከ መቼ ድረስ እነዚህ ልጆች በትዳራቸው እየቀለዱ ራሳቸውን ዝቅ አድርገው ለቤታቸው፣ ለትዳራቸው ክብር ሳይሰጡ የሚኖሩት ነገር፣ እኔ ከምንም በላይ አልዋሻችሁም፣ በጣም ያናደኛል ማለት ነው። ህዝቡም ደግሞ እኛ ሰርተን ነበር ተለውጠናል፣ እነዚህ ልጆች ሲሰሩም እኛ እንሰራለን፣ እኛም እስኪ በትግስት እንጠብቅ ብሎ ከስድብ አይቆጠብም። እና ሁሉም ቦታ ግራ ነው የሚገባችሁ ነገር፣ ግን እኔ እውነቴ ነው የምላችሁ የአብርሽና የሩታ ህይወት መጨረሻውም ስላችሁ የመጨረሻ ሩታም የራሱ ህይወት ስትጀምር አብርሽም የራሱ ህይወት ሲጀምር ነው የአብርሽና የሩታ መለያየት ማምነው ማለት ነው። አምኝ የምቀበለው ያለ በለዛ መቼም አላምንም፣ መቼም አልቀበልም ካለው አንጻር አብርሽ ለሩታ ለገባላት ቃል የሚናገራት የነበረ ንግግሮች ሞር እንኳን ነፍሱ እስከሚያጠፋ በአንድ ቀን ውስጥ የጥያቄ እንደውም ጥያቄ የፍቅር ጥያቄ ተቀብሏት ቤተሰቦች ዋይ ኢዳ አትመለሽም ስባል እንኳን ነፍሱ ሊያጠፋ ገመድ ይዞ የሄደ ልጅ ዛሬ ቀን በእሷ በዚህ በግራ በኩል ስለሆነች እንደዚህ ያደርጋል ብዬ በጭራሽ ባብረሽ አልጠብቅም። አብርሽ እንደምታውቁ ከሰው ጋር መብላት ከሰው ጋር መጠጣት ያስደስተዋል። መጀመሪያም እንዳየዋቸው ማለት ነው እና ሲቀጥል፣ እስቲ ታምሌት ላይ ይዩት። በዚህ ነገር እናንተ ምን ትማራላችሁ? ታምሌቱ በደንብ አድርጋችሁ ካይ ከሩታም በጉጉት የሚጠበቀን ተሰራ፣ ከፍቅርም በጉጉት ሲጠበቅ ተሰራ፣ ከፍቅርና አብርሽ ተለያዩ ተሰራ ተሰማ፣ ከሩታም ተለያዩ ተሰማ። አየን አሳለፍን። ብዙ መከራ ብዙ ስቃይ አሳልፈናል፣ ነገር ግን በቃ እኛ ማመን ያለብን ነገር አምናችሁ፣ ለምንድነው ነው የማትቀበሉት ባካችሁ? እና ለምንድን ነው የምትሳደቡት? እናንተ ተሳደቡ። በዚሁ አጋጣሚ እኔ ሁለት ሶስት ነገር እኔ እንጃ ልቤ እንደሚያደባኝ ብታውቁ፣ አንደኛው ነገር አብርሽና ሩታ መቼ እስከ መቼ ድረስ የሰውን ህይወት ሊኖረው ነው? ሲቀጥል ደግሞ እስከ መቼ ድረስ ትዳራቸው እንደዚህ ረክሶ፣ ሶስተኛ ነገር ደግሞ ወላጅ ተዘቅዝቆ ተሰድቦ፣ ያ ነገር ነው እኔ ልቤ የሚያደባኝና ልቤን የሚያቆስለኝ። ሌላ በአብረሽና በሩታ ምንም አይነት ታሪክ የለኝም። ምክንያቱም ከመጀመሪያም ስላወቁትና ስለተረዳሁት በአሁን ሰዓት ደግሞ የመጀመሪያም ህይወታቸው ድራማ እንደነበረ ስላወቅኩኝ በቃ ብዙ ጊዜ ያመንኩበት ነገር ልቤ ስለተሰበረ፣ አንዳንድ ያላችሁ ያመናችሁት ሰው ልባችሁ ሲሰብረው እንዴት ነው ምትሆኑት? ያንን ነገር ስላለ በቃ ለምጅ ዋለሁ ስለለመጥኩትም አሁን እኔ ማድነቅም መውደድም ያለብኝ ክፉ ነገር ሳልናገር በስነስርዓት ቪዲዮን እየሰራ አብረሽና ሩታ አንድ ላይ ማድነቅም ወይም ለይቼ ሩት ጀግና ነሽ ማለት አልችልም። ወይም ደግሞ እሱን ለይቼ ያንተ ጀግና ነህ ማለት አልችልም። ባሌና ሚስቶች ናቸው። ለራሳቸው የመሰለቸው ነገር ያስደሰተቸው ነገር ይስሩ። የውድ ቤተሰቦች እና እኔ ኔ እንጃ፣ ባታለቅሱ እንደኔ እንደኔ እኔ የቸረሰብኝ ስለማቅ ነው። በእነሱ ምን ያክል ጉዳት እንደተሰማኝ እንደተሰበርኩ ብዙ ነገር ስለማቅ ነው። ዛሬ ግን ብዙዋችሁ ብዙዋችሁ የምትጣሉ አላችሁ፣ የምትሰቃዩ አላችሁ፣ ስልካችሁን የምትሰብሩ አላችሁ። ከሚዲያ አይጠፋለው የምትለው እንዴ። ሚዲያ ማለት እኮ ለእናንተ እረፍታችሁ ነው። በስራ ሁላችሁ ስትገቡ የሆነ ነገር ስታዩ የሚያስደስት የሚያስከፋ ነገር የሆነ የሆነ ትምህርት ትወስዱበታላችሁ። እና እንደዛ መሆን የለባችሁም። እስቲ አንዳንዴ ሌላም ቦታ ዞር ዞር በሉ። በሮታና በአብረሽ ህይወት ብቻ ውስጥ አትኖሩ። ሌላም የተለያየ ትምህርት የሚሰጡ ቪዲዮች አሉ። እና በየሃይማኖታችሁም ሙስሊም የሆናችሁም ሀዲስ በማዳመጥ ክርስቲያንም የሆናችሁ በእምነታችሁ መዝሙር ምናምን እያደማጣችሁ አንዳንዴ ራሳችሁን አሳልፉ። ሁላችንም ወደ ራሳችን መመለስ አለብን ነው ብዬ ማም ነው። ይህም ነገር ስላመንኩበት ነው። ምክንያቱም እኛ በውሸት ተውሞተናል። በቃ ያልሆነ ነገር እየመጣልን እውነት ሆኖ እየተቀበል ነው ልባችን ሊደማም ሊጎዳም የቻለን እና በዚሁ አጋጣሚ አብርሽና ሩታ ግን መጨረሻቸውን አላ ያሳምርላቸው እንደኛ እንዳሰብነው ሳይሆን ጥቅ አለ ከላይ ያለው ብሎ የእነሱን ህይወት ያሳምርላቸው። ሌላ ነገር ምንም የሚጨምርበትም ነገር የለም። ልቤ እንደቆሰለ ይኖራል እንጂ ከአሁን ወዲህ ምንም አይነት ነገር ቢመጣ አብርሽንም ሩታንም አለመሳደብ ቃል ይገባለሁ በእናንተ ፊት ብቻ። በጣም ይከብዳል። የሰው ልጅ ማለት ስናስበው ሌላ ነው፣ ሲመጣልን ሌላ ነው። ትላንትን የተጠበቀ ሌላ ነው፣ ዛሬ የሚናገረው የሚወራው ሌላ ነው። ለዚህ ሁሉ ሁላችንም ራሳችን በተረጋጋ መንፈስ መጠበቅ አለብን ብዬ ነው ማምነው። አትሳደቡ፣ ከስድብ ነጻ ሆኑ። ሩታንም ሆነ አብረሽም ሆነ ሁለታቸው ነው የሚያውቁት የራሳቸው ህይወት አንዳላና ሩታና አብረሽ የሚያውቁት በሶስታቸው መሀል ማንም የሚያውቅ ነገር የለም። ግን ለሁላችንም አላ ጥሩ ልቦና ጥሩን አስተሳሰብ ይስጠን ምናስብበት ነገር ይስተን እንግዲህ ሰላም ሁኖልኝ ባላችሁበት፣ አላህ ይጠብቅልኝ።